ብፁዕ አቡነ ገብርኤል በእመቤታችን ቅድስት ድንግል ማርያም ቤዛነት ላይ ያስተማሩትን የስህተት ትምህርት ተከትሎ መግለጫ መስጠታቸው ታወቀ። ነገር ግን መግለጫቸውን ተከትሎ ብዙ ህዝበ ምእመን ቅሬታውን እያሰማ ይገኛል። ፍኖተ ጽድቅ ሚዲያ ጠቅላላ ማህበር ተሰጥቶት የነበረው የዘገባ ፍቃድ ሙሉ በሙሉ መታገዱ ታውቋል። ፍኖተ ጽድቅ ሚዲያ ለዘመናት የቅድስቱ ቤተ ክርስቲያናችን ታላላቅ መምህራን ያስተማሩትን ትክክለኛ ትምህርት ሸሽጎ በቅድስቱ ቤተ ክርስቲያናችን ላይ ሲሰራ የነበረው የተንኮል ደባና ሴራ ተጋለጠ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽፈት ቤት የቅርስ ጥበቃ አስተዳደር የማህበራት ምዝገባ ክትትልና ቁጥጥር መምሪያ ለፍኖተ ጽድቅ ጠቅላላ ማህበር አምስት ጥብቅ ነጥቦችንና ጥያቄዎችን የያዘ ደብዳቤ መላኩ ተሰምቷል። ክቡራትና ክቡራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምንሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን ብፁዕ አቡነ ገብርኤል የሰጡትን መግለጫ ዝርዝር ማብራሪያ፣ እንዲሁም የተነሳውን የቅሬታ ሀሳብና ፍኖተ ጽድቅ ጠቅላላ ማህበር የተሰጠውን የእግድ ደብዳቤ፣ በተጨማሪም የማህበራት ምዝገባ ክትትልና ቁጥጥር መምሪያ ለፍኖተ ጽድቅ ጠቅላላ ማህበር የላከውን ደብዳቤ ይዘትና የተነሱ ጥብቅ ነጥቦችን አካተን ልናስደምጣችሁ ይዘንላችሁ ቀርበናል። ታዲያ እርሶም የቻናላችን ቤተሰብ የሆናችሁ እስከ ዝግጅታችን ፍጻሜ ድረስ አብረውን ይቆዩ። ቤተ ክርስቲያናችን በመከራና በፈተና ውስጥ በገባችበት ጊዜ ሁሉ ፕሮቴስታንታዊ ታድሶ የጥፋት ጦር እንደሚወረወርባት ታሪክ ምስክር ነው። በአቶ ጸጋዬ የሚመራው ይህ ፍኖተ ጽድቅ የተሰኘው ጠቅላላ ማህበር ወደ ቅድስት ቤተክርስቲያናችን ሰርጎ በመግባት የጥፋት አጀንዳውን ሲያካሂድ የቆየ ሲሆን በዚህም መነሻነት ታዲያ ከሰሞኑ የኑፋቄ ትምህርቱን መቤታችን ቅድስት ድንግል ማርያም ቤዛ አይደለችም በማለት ከቅድስት ቤተክርስቲያናችን አስተምሮ ውጪ በሆነ መልኩ ከሰሞኑ የስህተት ትምህርቱን አሰራጭቷል። ብዙ ጊዜ ተወስዶ ተሰርቶ የተሰጠውን ኤዲቶሪያል ፖሊሲ ወደ ጎን በመተው ይህንን ትምህርት ማስተላለፍ እጅግ የሚያሳዝን ጉዳይ ነው። በዚሁ አዳራሽ ለፍኖተ ጽድቅ አገልጋዮች ነገረ ክርስቶስ በመምህር እዮብ ይመኑ፣ ነገረ ድህነት በመምህር ምትኳ አበራ፣ ኦርቶዶክሳዊ አስተሳሰብ በዲያቆን ታደሰ ወርቁ ኦርቶዶክሳዊ የመጽሐፍ ቅዱስ አጠናን በመምህር ተስፋዊ ሞሲሳ ረጅም ሰዓታት ተወስደው የተሰጡ ትምህርቶች ሳይተላለፉ ይህንን ማስተላለፉ በእውነት ፍኖተ ጽድቅ ደብል ፌዝ መሆኑን የሚያሳይ ጉዳይ መሆኑ ታውቋል። በዚህም መነሻነት እንግዲህ ፍኖተ ጽድቅ ጠቅላላ ማህበር አስቸኳይ ማብራሪያ እንዲሰጥበት ጥብቅ ማብራሪያ ተላልፎበታል። መምሪያውም ለፍኖ ተጽድቅ ጠቅላላ ማህበር በጻፈው ደብዳቤ መሰረት ማህበሩ ከተቋቋመበት አላማ ውጪ ርቱ እምነትን ከስነ ምግባር ጋር ይዞ የሚኖረውን ህዝበ ክርስቲያን ያሳዘነ እናት ቅድስቱ ቤተ ክርስቲያንን ለጠላት መሳለቂያ እንድትሆን ያደረገ ከቤተክርስቲያናችን ክርስቲያናችን አስተምህሮ ጋር የሚቃረን እመቤታችን ቅድስት ድንግል ማርያም ቤዛ አይደለችም የሚል ጤናማ ያልሆነ ትምህርት ሚያዝያ 10 ቀን 2017 ዓ.ም በማህበሩ ሚዲያ ማስተላለፉን እንደ ተመለከተ ገልጾ የማህበራት ምዝገባ ክትትልና ቁጥጥር መምሪያም በቅዱስ ሲኖዶስ ምልአተ ጉባኤ ጸድቆ በተሰጠው ደንብ መሰረት በማህበራት መንፈሳዊ እንቅስቃሴ ዙሪያ ጥያቄ የሚያስነሱ ጉዳዮች ሲፈጠሩ ተገቢውን ክትትልና አስፈላጊውን እርምት የመስጠት ኃላፊነት ያለበት በመሆኑ በደብዳቤው ለተጠቀሱ አምስት ነጥቦች በማህበሩ በኩል አስቸኳይ ምላሽ እንዲሰጥባቸው ጥብቅ የሆነ ማሳሰቢያውን ልኳል። በማህበሩ በኩል የተነሱ እነዚህ አምስት ጥብቅ ነጥቦችም አንደኛው በፍኖተ ጽድቅ ጠቅላላ መንፈሳዊ ማህበር ሚዲያ ሚያዚያ አስር ቀን ሁለት ሺ አስራ ሰባት ዓመተ ምህረት የተላለፈው ትምህርት የተቀረጸበትን ሂደትና ከተቀረጸ በኋላ ኤዲት የተደረገ መሆን አለመሆኑን ሁለተኛ፣ ትምህርቱ ኤዲት ተደርጓል ከተባለ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነገረ ማርያም አስተምሮ አንጻር ህጸጽ ያለበት ትምህርት መሆኑ እየታወቀ ከነስህተቱ ለምን በማህበሩ ሚዲያ ተላለፈ? ሶስተኛ፣ መላ ኦርቶዶክሳውያንን ያሳዘነው ይህ የስህተት ትምህርት ሁሉም የቤተ ክርስቲያኒቱ ሊቃውንት፣ ምዕመናን ተሰብስበው መከራ ስቅለቱን በሚያስቡበት በበዓለ ስቅለት እንዲተላለፍ የተደረገበት አላማ ምንድን ነው? አራተኛ፣ የተላለፈው ትምህርት ህጸጽ ያለበት መሆኑ ከታወቀ በኋላ በማህበሩ አስተዳደር በኩል የተወሰደው የማስተካከያ እርምት መኖር አለመኖሩን። አምስተኛ በአጠቃላይ ማህበሩ ከቅድስት ቤተ ክርስቲያን አስተምሮ ያፈነገጠ ስህተታዊ ትምህርቶችን በሚዲያው እንዴት ሊያስተላልፍ እንደቻለ ከነ ምክንያቱ ዝርዝር ማብራሪያ በማዘጋጀት ከተሰጠው ሙሉ የትምህርት ቅጂ ጋር ይህ ደብዳቤ በደረሳቸው ሶስት የስራ ቀናት ውስጥ ለመምሪያው እንዲያስረክብና እንዲያቀርብ እየገለጽን በሚዲያዎቹ የተላለፈውን ትምህርት በአስቸኳይ ከአየር ላይ እንዲወርድ ታደርጉ ዘንድ በጥብቅ እናሳስባለን በማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያን መንበረ የፓትርያርክ ጠቅላይ ጽሕፈት ቤት የቅርስ ጥበቃ አስተዳደር የማህበራት ምዝገባ ክትትልና ቁጥጥር መምሪያ ኃላፊ የሆኑት ብጹህ አቡነ ዲዮስቆሮስ አጥብቀው ተናግረዋል። በተያያዘ መረጃም ለፍኖተ ጽድቅ ጠቅላላ ማህበር ተሰጥቶ የነበረው የዘገባ ፍቃድ መታገዱ ታውቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስር የሚሰሩ ኦርቶዶክሳውያን የሚዲያ ተቋማት በአንድ ማዕከል እንዲያገለግሉ የመረጃ ፍሰቱ ወጥነት ያለውና ተቋማዊ መሆን ይችል ዘንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ የሁለት ቀናት ስልጠና ተሰጥቶ የቤተ ክርስቲያን መሰረት እምነት፣ ስርዓት፣ አምልኮና ትውፊት አክብረው በቤተ ክርስቲያን ዙሪያ ዘገባ ማከናወን የሚችሉበት ፍቃድ ከመምሪያው መሰጠቱ ይታወሳል። ታዲያም በዚህ መነሻነት ከነዚህ የሚዲያ ተቋማት መካከል የፍኖተ ጽድቅ ጠቅላላ ማህበር ፍኖተ ጽድቅ ቴሌቪዥን አንዱ ሆኖ ዘገባዎችን ሲያሰራጭ ቆይቷል። ሆኖም ግን በፍኖተ ጽድቅ ቴሌቪዥን በእለተ ስቅለት ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም በሚል ርዕስ የተላለፈው ትምህርትን ውዝግብ በማስነሳቱና ቋሚ ሲኖዶስ በጉዳዩ ዙሪያ ተወያይቶ ውሳኔ ለመስጠት ረቡ ሚያዝያ 22 ቀን 2017 ቀጠሮ የያዘ በመሆኑና ጉዳዩ በሚገባ ተጣቶ ውሳኔ እስኪሰጥበት ድረስ ከመምሪያችን ለፍኖተ ጽድቅ ቴሌቪዥን የተሰጠው የዘገባ ፍቃድ ለጊዜው የታገደ መሆኑን እንገልጻለን በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕዝብ ግንኙነት መምሪያ መግለጫውን አውጥቷል። ብፁህ አቡነ ገብርኤል በሰጡት መግለጫ ላይ ብዙ ቅሬታዎች እየተነሱ ይገኛል። አባታችን አቡነ ገብርኤል ቤተ ክርስቲያንን ይቅርታ ጠይቃለው ብለዋል። ደስ የሚያሰኝ ዜና ነው። ነገር ግን አሁንም ቅሬታ አለን በማለት የቅድስት ቤተ ክርስቲያናችን ምእመናን በተለያዩ የፌስቡክ ገጾቻቸው ላይ ቅሬታቸውን እያሰፈሩ ይገኛል። ብፁነታቸው በመግለጫቸው ወቅት እኔ ያስተማርኩትን ትምህርት ብዙ ሰዎች በተለየ መንገድ ባልሆነ መንገድ ነው የተረዱት። ስለዚህ እኔ በዛ መልክ ለመግለጽ አይደለም የፈለግኩት በማለት እመቤታችን ቅድስት ድንግል ማርያም ቤዛ አይደለችም በማለት ያስተማሩትን ትምህርት ተከትሎ መግለጫ አውጥተዋል። ብፁዕነታቸው እንደገለጹትም እኔ ከልጅነት ጀምሮ ያደግኩት በደብረ ሊባኖስ ገዳም ነው። አኩፋዳይን ይዤ የእመቤታችንን ስም ስጠራና በስሟ ጠግቤ ሳድር ነው ያደግኩት። እንኳን እመቤታችን፣ ድንጋይ ወርቅ፣ ጫማና ቆብ እንኳን ቤዛ ተብሏል። እመቤታችን ከፍጡራን በላይ ከፈጣሪ በታችናትና ቤዛዊተ ዓለም ብለን በሰዓታት በማህሌት በቅዳሴው በትምህርቱ አስተምረናል። እኔ እንኳን በአውደ ምረቱ ብዙ ጊዜ ስለ እመቤታችን አስተምር ያለው ቅዱስ ገብርኤል እንኳን እመቤታችንን አወድሷታል አመስግኗታል። እኔ እመቤታችንን ዝቅ አድርጌ ለመናገር የምችል ፍጡር አይደለሁም። ድንግል ማርያም ያሳደገችኝ እናቴ ናት፣ ስለዚህ እወዳታለሁ። በእለቱ ለማስተማር የተሞከረው ወይም ለመግለጽ የሞከርኩት ነገረ ድህነትን፣ የጌታችን የመድኃኒታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ለአለም ያደረገውን ቤዛነት እንጂ እመቤታችን ቤዛ አይደለችም የሚለውን ነጥብ ለማንሳት አይደለም። ነገር ግን ነገር ግን ከትምህርቱ በኋላ ያየሁት ነገር በእጅጉ አስደንግጦኛል። ብዙ ሕዝበ ክርስቲያን በተሳሳተ መልኩ ተርጉሞትና ተረድቶት እንደነበር አይቻለሁ በማለት ብፁዕነታቸው መግለጫቸውን ሰጥተዋል። ታዲያ ይህንንም መግለጫቸውን ተከትሎ ታዲያ ይህንንም መግለጫቸውን ተከትሎ አንድ የቅድስ ቤተ ክርስቲያናችን ምዕመን ምእመን ነጥብ በነጥብ የብፁዕነታቸውን መግለጫ ተከትሎ ቅሬታውን አሰምቷል። አንደኛው ከሁሉም አስቀድሞ ስህተቶን አላመኑም። የስህተቶ መጀመሪያ ለማሳካት ካሰቡት ወይንም ይዘው ከተነሱት ሀሳብ ነው። ቤተ ክርስቲያን የማትለውን እንደምትል፣ የማታምነውን እንደምታምን እርስዎ ደግሞ የበራለት አድርገው መነሳቶ ነው። በግልጽ አማርኛ የአሽሙር ወንጌል ላይ መሰማራቶ ይህንን ደግሞ በቀደሙት ትምህርቶች ከወራት በፊት እዛው ፍኖተ ጽድቅ አዳራሽ ውስጥ ቤቱ ክርስቶስን ዘግቷል ቤተ ክርስቲያን ከእግሯ ጀምሮ እየሞተች ነው ወዘተረፈ ትምህርቶች ጠቋሚ ናቸው ሁለተኛ እርሶ ላይ ቅሬታ ያቀረቡትን ፐርሰናል ጸብ ከእርሶ ጋር የገጠሙ በእርሶ አባባል ከሌላ ነገር ጋር አያይዘው ያውም ምን እያሉ እንደሆነ ያውም ምን እያሉ እንደሆነ ይገባናል። ይህም ፈጽሞ ስህተት ነው። ጥፋቶትን ከመቀበል ይልቅ ጉዳዩን ወደ ሌላ ለመውሰድ ሞክረዋል። ሶስተኛ መግለጫዎትን ነገረ ወይዘ ላይ ብቻ እያተኮረ አይደለም። ሶስተኛ መግለጫዎትን ነገረ ቤዛ ላይ ብቻ እንዲያተኩር አድርገዋል። ይህም ታላላቆች ጉዳዮችን የዘነጋ ሆኗል። ዋናው ጭብጥም አልተዳሰሰም። በዋናነት ነገረ ድነት ላይ ነገረ ቤተክርስቲያን ላይ ትውፊት ወይም አዋልድ መጽሐፍ ላይ የተነሱ ሀሳቦችን አላረሙም። የእምነት ብቻ ወይም ፌዝ አሎን ስብከቶ ነገረ ድህነት ወይም ሳልቬሽን በሚመለከት የምን መሰቃየት ነው ተዘከረነ በቂ ነው። ትምህርቶ ላይ ድህነትን ቅጽበታዊ አድርገው የመዳን ሂደትን በኃላፊ ጊዜ ብቻ እንዲሆን አድርገዋል። የሰበኩት የሰበኩበት ገለጻው በተጨማሪም ሌላም ትኩረትና ድርሰት ተውት ተውት ብለው ያወጁትን ብያኔ አላረሙም። አራተኛ ቤተክርስቲያናችን በሌሎች የተለየ መልኩ እንዲይዝ ማድረጎን፣ አሁንም አልተረዱም። እርሱን ተመልሰው ያርሙ። ቤተ ክርስቲያን የክርስቶስ ቤዛነት ለፍጡር የሰጠች አስመስለው አስተምረዋል። ብፁዕ አባታችን ያለፉ ትምህርቶችን የሰሞኑ ብቻ ሳይሆን ከጥቂት ወራት በፊት በተለያዩ ቦታዎች የሰበኩትን ስብከቶች፣ እንዲሁም ፍኖተ ጽድቅ አዳራሽ በተለያዩ ጊዜ ያስተማሩትን፣ በሀገረ ስብከቶ ባሉ አብያተ ክርስቲያናት ላይ ታቦታ አቁመው ያስተማሩትን ደ ደግመው ይመልከቱና አንድ በአንድ እርማት ይስጡ። እርስዎ የሙሉ ጊዜ አገልጋይ ኖትና፣ ይቺ ትንሿን ለማድረግ ጊዜ አያጡም። በመጨረሻም ግን ብፁዕ አባታችን፣ ምዕመኑ ይህን ያህል የተነቃነቀው በጥላቻ አሊያም በሆነ ፖለቲካዊና የብሔር እሳቤ ይዞ አይደለም። እንኳን ብሔሮትን የተሾሙበትም ጊዜ ገና ልጅ ነውና፣ እናም ጉዳዩን ፐርሰናላይዝድ ባያደርጉት ደስ ይለናል። ሌላው ነገር በቤተ ክርስቲያን ላይ ግለሰባዊነት ቦታ እንደሌለው የምናሳይበት አጋጣሚ ስለሆነ ሁሉንም ነገር ግልጽ ያድርጉልን። እንኳን ምእመን ጳጳስ እንኳን ቢሆን ከቤተክርስቲያናችን ትምህርትና መዋቅር ያፈነገጠ አዝማሚያ እያሳየ እንደሆነ የግድ የፈጠነ ምላሽ ሊሰጠው ይገባል፣ መሰጠትም ይኖርበታል። ሕዝበ ክርስቲያኑም ያደረገው ይህንኑ ነው። ነገ ከነገ ወዲያ እርሶ አባታችንም ቡራኬ እየሰጡ እንዲሁ ለቤተ ክርስቲያናችንም ሃራ እንሆናለን። ይህ ጉዳይ ለሌሎች ጳጳሳትና ካህናት ጥሩ ትምህርት ይሰጣል በማለት አንዲት እህታችን በፌስቡክ ገጿ ላይ የብፁዕነታቸውን መግለጫ ተከትሎ ሀሳቧን አስፍራለች። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስላል። በሌላ መረጃ እስከምንገናኝ ድረስ ሰናይ ጊዜ ለእናንተ ተመኝ